ኢትዮጵያ የግብርናውን ዘርፍ በማዘመን በሀገር አቀፍ ደረጃ የምግብ ዋስትናን በዘላቂነት ለማረጋገጥ እየሰራች ትገኛለች። ዘርፉን በቴክኖሎጂና በፈጠራ ውጤቶች በማገዝ ስራን ለማቀላጠፍ፣ የአርሶ አደሩን ጉልበትና ጊዜ ለመቆጠብ፣ ምርትና ምርታማነትንም ለመጨመር የሚያስችሉ አሰራሮችን ለመተግበር ጥረት እያደረገች ነው። ይህን ተከትሎም በሀገር ውስጥ ባለሙያዎች የሚሰሩ የግብርና ዘርፉን አሁን ካለበት ተለምዷዊ አሰራር ወደ ላቀ ደረጃ የሚያሸጋግሩ የፈጠራ ስራዎች ከጊዜ ወደ ጊዜ እየተበራከቱ ሲያካሂዱ ነው። የቴክኒክና ሙያ ተቋማትና ጥቃቅንና አነስተኛ ኢንተርፕራይዞች ደግሞ ዘርፉን ለማዘመን የሚደረገውን ጥረት በማገዝ በኩል የማይተካ ሚና በመጫወት ላይ ናቸው። የአማራ ክልል ስራና ስልጠና ቢሮ ባዘጋጀውና ከሚያዚያ 18 እስከ 23 በኮምቦልቻ ከተማ በተካሄደው የክህሎት፣ የቴክኖሎጂ፣ የተግባራዊ ጥናትና ምርምር እንዲሁም የንግድ ትርኢት ባዛርና አውደ ርዕይ ላይ የቀረቡ የፈጠራ ስራዎች የግብርናውን ዘርፍ በማዘመን በኩል ከፍተኛ ሚና ያላቸው መሆናቸውን ነው የቢሮ ኃላፊ ዶክተር ስቡህ ገበያው የተናገሩት። ከግብርናው ጋር በተያያዘ ብዙ የፈጠራ ውጤቶችን አይተናል። ለምሳሌ ሀንድ ማሽ ትራክተር አለ። ሀንድ ትራክተር የራሱ መብራት አለው፣ ውሃ አለው። እንግዲህ ከ ከበሬ ወጥቶ በትራክተር መካከል ያለ ነው። በዋጋ ደረጃ በጣም ዝቅተኛ ነው። ትራክተር ስንት ሚሊዮን ብር እንደሚፈጅ እናውቃለን። በዝቅተኛ ዋጋ ነው። እስከ 50 ሺህ ነው እየተሸጠ ያለው። ስለዚህ እነዚህ ትራክተሮች በጣም ፈጣን ናቸው። ውሃ እጥረት ሲኖርም የራሱ የውሃ ጄኔሬተር አላቸው። እንደ ፓምፕ ነው ያገለግላሉ። ስለዚህ የኛ ወጣቶች የፈጠራ ሀሳባቸው እውን ሆኖ አርሶ አደራችን በዘመነ መልኩ እንዲሰራ እንደ ነዚህ አይነት ፀጋዎችን ገጸ በረከት አበረክተዋል ለአርሶአደሩ ማለት ይቻላል። ሌላው የሩዝ እና የስንዴ መውቂያ ማሽኖችን አይተናል። እነዚህ የስንዴና የሩዝ መውቂያ ማሽኖች እንግዲህ ከአውድማ ከመውቃት አልፎ በአጭር ጊዜ ፈጣን በሆነ ሰዓት ውጤታማና ቀልጣፋ ሆነ ጥራትን መነሻ ባደረገ መልኩ እነዚህ መውቃት የሚችሉና ፈጣን የሆኑ በዋጋቸው ምርካሽ የሆኑ ማሽኖችን ወጣቶቻችን በዚህ መልኩ የፈጠሩበት ሁኔታ ያለበት እንዳለና ያለን የድንችና የሽንኩርት መዝሪያ ማሽኖችንም አይተናል። ድንች ሽንኩርት በእጅ መዘራት የለበትም። የራሳቸው ማሽኖች አሉ። በጣም በጣም የሚገርሙ ናቸው እነዚህ ማሽኖች። ስለዚህ በዚህ ደረጃም ወጣቶቻችን ሀሳባቸውን እውቀታቸውን አፍልቀው ለኅብረተሰቡ ለግብርናው ያደረጉት ያለውን ነገር ማየት ይቻላል። የጫጩት መፈልፈያ የጫጩ የዶሮ ጫጩት መፈልፈያ ማሽኖችንም ያየንበት ሁኔታ ነው ያለው። ሌላው የአፈር ለምነትን ለመጠበቅ የጥናትና የምርምር ውጤቶችን አይተናል፣ ማሽኖችን አይተናል እና የሀገራችን ችግር አፈር ለምነት መጠበቅ ነው እና ሶይል ኮንዘርቬሽን ላይ ነው እየተሰራ ና ዋተር ኮንዘርቬሽን ላይ ነው። ስለዚህ ሶይል እንዴት ኮንዘርቭ ማድረግ እንዳለብን እና ዋተር እንዴት ኮንዘርቭ ማድረግ እንዳለብን ወጣቶቻችን በራሳቸው ፈጠራ ውጤት ቴክኖሎጂን እነሆ ብለው ለአርሶ አደሮቻችን ለእኛ ለአመራሩም ያሳዩበት ሁኔታ ነው ያለ። አሁንም እየሸጡ ያሉበት ሁኔታ ነው ያለና በተለይ ይሄ የፈጠራ ኢኮሲስተሙ ስነ ምህዳሩን በተመለከተ በዚህ መልኩ አስብተን ማንኛውም ማህበረሰብ እውቀት ያለው አእምሮ ያለው እጁ የተፍታታ ሁሉ ዜጋ የሆነ ሁሉ በዚህ ማዕቀፍ ገብቶ ህብረተሰቡን እንዲያገለግል ነው። በዚህ አጋጣሚ ጥሪን የምገልጸው በንግድ ትርኢት ባዛርና አውደ ርዕዩ ላይ ከቀረቡ የፈጠራ ስራዎች መካከል የአፈር ለምነትን ለመመርመር የሚያግዘው የፈጠራ ስራ አንዱ ነው። የፈጠራ ስራው ከቦታ ቦታ በቀላሉ የሚንቀሳቀስ መሆኑ ተመራጭ እንደሚያደርገውና ይህም ትክክለኛ የአፈር ለምነት ናሙናን ለመለየት እንደሚረዳ ነው የፈጠራው ባለቤት ወጣት ባየሁ ገበየሁ የሚናገረው። የሰራሁት የአፈር ለምነት መመርመሪያ የግብርና አፈር ለምነት መመርመሪያ ቴክኖሎጂ ነው። እንግዲህ ዋናው ያነሳሳኝ ምክንያት ምንድን ነው? እንደሚታወቀው በሀገራችን በኢትዮጵያ የኢኮኖሚ ሁኔታ የሚሸፍነው አግሪካልቸር ነው። ስለዚህ ያን እንግዲህ ውጤታማ ለማድረግ የግድ ይሄ መሳሪያ መሰራት አስፈላጊ ነው ብዬ ስላሰብኩ ይህ መሳሪያ ለመስራት መነሻ የሆነኝ የተሰራው በፕሮግራም የራሱ ፕሮግራም ዋይፋይ ኮኔክት ታደርጋለች በአርዲኖ ወይም ሶፍት ሀርድዌርና ሶፍትዌር አንድ ጋር በማድረግ የተሰራች ነች። የራሱ ዌብ ፔጅ አለው። ዋይፋይ ኮኔክት ታደርጋለች። እዚህ ጋር ያገኘነው መረጃ ቀጥታ ወደ ዌብ ፔጅ በዋይፋይ አማካኝነት ይልካል ማለት ነው። እዚያ ጋር የራሱ ዋይፋይ ኮኔክት ማድረግ ትችላለች። ኢንተርኔት አክሰስ ማድረግ ትችላለች። የአፈር ለምነት እንግዲህ በአንድና ሞናውስ ሰባት አይነት የአፈር ለምነትን ይለካል። እነሱም ፒኤችፒውን ፒኤችፒውን ጨዋማነቱን፣ እንዲሁም ሙቀቱን፣ እርጥበትን እንዲሁም ደግሞ ለዕጽዋት እድገት አስፈላጊ የሚባሉት ሶስቱ ንጥረ ነገሮች ናይትሮጅን እና ፎስፎረስ ፖታሽምን በአንድ ጊዜ ይለካልናል ማለት ነው። የትኛውም ቦታ ላይ ይዘው በአንድ ሰው ይዟት ተንቀሳቅሶ መለካት ይችላል። የራሷ ፓወር በአራት አይነት መንገድ ፓወር መቀበል ትችላለች። በፓወር ባንክ መቀበል ትችላለች። ሲቀጥል ደግሞ በባትሪ መስራት ይችላል። እንዲሁም ደግሞ በግርግዳ መብራት፣ እንደገና ደግሞ ከኮምፒውተር ጋር በሚገኝ በከቢል ፓወር ማግኘት ይችላል። በአነስተኛ ኃይል ይሰራል። ያ ነው እንግዲህ ቴክኖሎጂን በጣም ያቀለለው በዛ ነው። የትኛውም ቦታ ላይ ገጠር፣ የትኛውም ቦታ ላይ ሄዶ መለካት ያስችላል። እየው እዛው ማሳ ላይ አሁን ምንድነው? አሁን ላይ የሚደረገው ናሙናዎች ሲመጡ ቅርብ ባለመኖሩ ምክንያት ከቦታ ቦታ ናሙናዎች ሲንቀሳቀስ እዛ የነበረው የአፈር ይዘት መንገድ ላይ ሲጓጓዝ ምናምን ይዘቱን እያጣ ይሄዳል። ስለዚህ ትክክለኛ የመሬቱን ላይ ያለውን ይዘት ማግኘት እንዳንችል ያደርገናል። ይሄ ግን እዚሁ ላይ እዛው ማሰው ላይ ስለሆነ አውቶማቲካሊ እዛው መረጃን ያሳየናል። ያገኘኑ መረጃ ደግሞ ወደ ወብፔጅ በዋይፋይ ኮኔክት አድርጎ ወብፔጅ ላይ ይቀመጣ። በማንኛውም ሰዓት ኢንተርኔት ላይ ገብተ መረጃውን ማግኘት ይችላለን። በዝግጅቱ ላይ በቴክኖሎጂ ዘርፍ ለውድድር ከቀረቡ የፈጠራ ስራዎች መካከል በአሰልጣኝ ዘርፍ አሸናፊ የሆነው የኮምቦልቻ ፖሊቴክኒክ ኮሌጅ መምህሩ ፍስሐ ስንታየሁ የፈጠራ ውጤት ድንችና ሽንኩርትን በቀላሉ በመዝራት በተለይ የከተማ ግብርናን ለማዘመን የሚያግዘው የመዝሪያ ማሽን ተጠቃሽ ነው። ቴክኖሎጂ የከተማ ግብርናን በተለይ የድንች ነጭ ሽንኩርትና ሽንኩርት በሰፊው በከተማ ግብርናና በመላው የሀገራችን አብዛኛው ክፍል ላይ በሰፊው እየተመረተ ያለ ምርት ነውና፣ ይሄ ምርት እጅግ በጣም አድካሚ የሰውን ጉልበት የሚጠይቅ በባህላዊ አይነት መንገድ የሚዘሩበት ሁኔታ አለ። ያንን ችግር ለመቅረፍ በማሰብ ይሄንን የነጭ ሽንኩርት የድንች እና የሀበሻ ሽንኩርት መዝሪያ ማሽን ዘርም መዳበሪያም ዘርቶ እንዲያለብስ በአንድ ጊዜ ዘርም መዳበሪያም ዘርቶ እንዲያለብስ አድርጌ ነው የሰራሁት። እንደየዘሮቹ ባህሪ ተለዋዋጭ ፓርት አለው። ለድንች ስንጠቀም የድንች ሜትሪክ ዲቫይሶች አሉት። የነጭ ሽንኩርት ስንጠቀም የነጭ ሽንኩርት ይገጠምለታል። ለሐበሻ ሽንኩርትም በተመሳሳይ የራሱ ሳይንሱ በሚጠይቀው አይነት መንገድ ዘር፣ መዳበሪያ በመስመር እያንጠባጠበ አፈር ያለብሳል ማለት ነው። ይህን ማሽን እንግዲህ ዴቨሎፕ ስናደረግ የአብዛኛው የሀገራችን አምራች ገበሬውንም ታሳቢ በማድረግ በበሬ እንዲገጠም ትራክተር ላይ እንዲገጠምና በራሱ አሁን ልክ እየሰራናት በኢንጂን ሞተር እንድትነዳ ተደርጋ የተሰራች ናትና አብዛኛውን በመካከለኛ በዝቅተኛና በከፍተኛ ደረጃ ያሉትን አምራች ገበሬዎችንም ታሳቢ አድርገን ዴቨሎፕ አድርገን ሰርተናታል። ማን ነው በምትመለከቱት አይነት መንገድ ምርት ላይ አንድን ሄክታር ኦልሞስት ሀያ ሰው አሳትፈው ነው በባህላዊ መንገድ እንትን የሚሉት ሀያ ሰው ታሳትፈው የሚዘሩ ከሆነ ሁለት ቀን ይፈጅባቸዋል በባህላዊ መንገድ። በእኛ ማሽን አንድ ሰዓት ከ50 ደቂቃ ብቻ ይፈጅበታል ማለት ነው። ዘርም መዳበሪያም ዘርቶ በማልበስ አንድ ሰዓት ከ50 ደቂቃ ይፈጅበታል። ይህ በጣም ምርታቸው ላይ ከ70% በላይ የሚሆን ምርታማነቱን እንደሚጨምር አረጋግጠንበታል። እንግዲህ በመስክ ምልከታ ወቅት የተለያዩ የክልል የግብርና ባለሙያዎች ከፌዴራል የመጡ ዶክተር ግርማ መንቴ በተገኙበት ሌሎች የግብርና ባለሙያዎች እና የፌዴራል ባለስልጣናት በተገኙበት የመስክ ሙከራ አድርገን አረጋግጠን በጣም ውጤታማነቱ የተረጋገጠ ቴክኖሎጂ ሰርተናል። በዚህ ክልል ውድድር ላይም ለዘጠነኛ ጊዜ ክልሉ ባዘጋጀው ውድድር ላይም ይህን ቴክኖሎጂ ይዘን ቀርበናል ማለት ነው። ማሸነፋችን እንግዲህ በዚህ ውድድር ላይ በቀጣይ የተሻለ ለሀገራችን በጣም ሊጠቅም የሚችሉ ችግርን መሰረት አድርገን ከዚህ የተሻለ ቴክኖሎጂዎችን ይዘን በመምጣት ተወዳዳሪ በመሆንና ለማህበረሰቡ የሚጠቅም ቴክኖሎጂ ለማፍለቅ ያበረታታናል ማሸነፋችን በሀገር አቀፍ ደረጃ ለሚደረገው ውድድር እንግዲህ፣ በክልላችን በአሰልጣኝ ቴክኖሎጂዎች ዘርፍ ተወዳድረን አንደኛ ወጥተናል፣ ተሸላሚ ሆነናል። በፌዴራል ደረጃ ለሚገድ ለሚደረገው ውድድርም በጣም ራሳችን አዘጋጅተን በተሰጠን አንዳንድ ማስተካከያ ኮሜንቶች በጣም የተሻለ ፊድባክ ተሰጥቶናል። እጅግ በጣም ውጤታማነቱን አረጋግጠውልናል። በጣም ጠንክረን በተሻለ ሁኔታ አቀርበን ደግሞ በፌዴራል ደረጃ አሸናፊ እንደምንሆን እርግጠኞች ነን ማለት ነው። በዘጠነኛው የክህሎት የቴክኖሎጂ የተግባራዊ ጥናትና ምርምር እንዲሁም የንግድ ትርኢት ባዛርና አውደርኢ ላይ ከቀረቡ የፈጠራ ስራዎች መካከል የእርሻ ትራክተርና የምርት ብክነትን የሚቀንሰው የስንዴና ሩዝ መውቂያ ማሽንም ግብርናውን በማዘመን በኩል ከፍተኛ ሚና ያላቸው የፈጠራ ስራዎች ስለመሆናቸው ተገልጿል። ይዤ የመጣሁት የፈጠራ አይነት አርሶ አደሩን ከእንግልት የሚቀርፍ በበሬ ማረስ ከዛሬ ሶስት ሺህ አምስት መቶ ዓመት የነበረችን ባህላዊ አስተራረስ ዘዴን ወደ ቴክኖሎጂ ዘመናዊ ማረሻ ማሽን ይዤ ነው የመጣሁት። ይቺ የእጅ ትራክተር ማሽን ትባላለች። አርሶ አደሩ ተከተማ ወጣ ብሎ ስለሆነ የሚያርሰው እዛው ላይ የቻርጅ ሲስተም የተካተተላት ነው አብሮ ማለት ነው። ያ ማለት የአሁኑ ትውልድ ስልክ አለው። ማንኛውም አርሶ አደር አሁን ስልክ እያያዘ ነው ወደ ማሳቸው የሚሄዱት ና ለነሱ ይሆናል ብዬ ያሰብኩትን ቻርጅ መጠቀም የሚችል አስራ ሁለቱን ቮልት ወደ አራት አምፔር የሚቀይር ሲስተም እዛው ላይ እየተገጠመለት ነው። በዋናነት ይሄ የማረሻ ሲስተም አንድ አርሶ አደር ካረሰ በኋላ ምን ያስፈልገዋል? ዝናብ ያስፈልገዋል። እና ዝናብ ባስፈልገው ሰዓት እንደምታወት፣ አሁን ላይ ድርቅ እየበዛ ነው። ምን ያስፈልገዋል? ውሃ ያስፈልገዋል። እና ይሄ ውሃ ደግሞ እዛው ሞተሩን በመፍታት ወደ ወተር ፓምፕነት ይቀየራል። ሞተሩ ራሱ ለሁለት ነገር ነው የሚያገለግለው። ይህም አንዱ የሆነበት ምክንያት አርሶ አደሩ እንደገና ማረሻ ማሽን ገዝቶ እንደገና ሌላ ወተር ፓምፕ ልግዛ ቢል ከ50 ሺ ብር በላይ የወተር ፓምፕ ስለወጣ ከዛው ላይ በመፍታት በቀላል ነገር አርሶ አደሩ ለወተር ፓምፕነትም እንዲጠቀም ተደርጎ ነው የተሰራው። አንድ ጥማድ ሙያውን ለስምንት ሰዓት እስከ አስር ሰዓት የሚፈጅበትን የማረሻ ሰዓት ይህንኛው ማሽን ግን በሁለት ሰዓት ተኩል እስከ ሶስት ሰዓት ድረስ አቀላጥፎ ይጨርስለታል። ያ ማለት አንድ ሄክታር ለሶስት ቀን ለአራት ቀን የሚፈጅበትን ሰዓት እሱ በሰባት ሰዓት ተኩል እስከ ስምንት ሰዓት ድረስ ጨርሶ ወደ ቤት ይገባል ማለት። ያ ማለት ሶስት ቀን ትርፍ አገኘ ማለት ነው። ሰዓቱን ይቆጥባል፣ ጉልበቱን ይቆጥባል። አንደኛ ደግሞ የሚመጣው ትሉድ ደግሞ ለግብርና ያለው ፍቅር ይጨምራል። በቀን ለምናወጣውን የበሬ ቀለብ ወጪ፣ የሁለት በሬ ቀለብ ወጪ በአመት ስናሰላው በጣም ብዙ ብር ሆነ እና እቺ ማሽን ብቻ መግዛት ይችላል። የበሬዎቹ የሁለቱ በሬዎች ዋጋ መጠበቁ አለ። ደግሞ የሚያርሰው በአመት አንዴ ነው፣ ግን አመቱን ሙሉ ለበሬዎቹ ሲል ጊዜውንና ጉልበቱን እየጨረሰ መከራውን እያየ እስካሁን እዚህ ድረስ አቆይቶናል። እና ይህንን አርሶ አደር ደግሞ እኛ ተረክበን ወደ ቴክኖሎጂ አሸጋግረን እንድናርስ የሚለውን ይዤ ነው የመጣውት በእኛ ቤተሰብ የተሞከረውን አንድ ሄክታር ከግማሽ የሚሆን አርሰን ወደ ሶስት መኪና የሽንኩርት ምርት አግኝቻለሁኝ በቀበሌም የታየ ነው ማህበረሰቡ ያን ምርት ካየ በኋላ እኛ ጋር በጣም እየጠየቁን ነው። በቃ አምርቱና ስጡን። አሁን ፋይናንስ ነው የሚጎለን፣ ማሽነሪ ነገሮች ናቸው የሚጎሉን። ከውጭ የሚገባው ሁ እስከ መቶ ሀያ ሺህ ብር ነው የሚሸጠው። ይሄ ግን ከሰማኒያ ሺህ እስከ ሰማኒያ አምስት ሺህ ባለው ሂሳብ እንሸጣለን ብለን እንትን ብለናል እና የውጮቹ ደግሞ ለማረሻ ብቻ ነው የሚያገለግለው። ለምን ኢንጂኑ ሲስተሙ ከጊርቦክሱ ጋር አዋሃደው ነው አንድ ላይ እየሰሩት እና ያ ደግሞ መነቀል አይችልም። ይሄ ግን አራት ብሎኖች ብቻ ናቸው ያሉት ይህን አራት ብሎን ፈቶ ወደ ወተር ፓምፕነት ይቀይረዋል ማለት ነው፣ እና ሌላ ወጭ እንዳያወጣ ያደርገዋል። እኔ ያቀረብኩት ማሽን የእህል መውቂያ ማሽን ሲሆን ይሄ የእህል መውቂያ ማሽን የተለያዩ አዝርቶችን መውቃት የሚችል ነው። ስንዴ፣ ባቄላ፣ አተር እንዲሁም ጤፍም ጨምሮ መውቃት የሚችል ማሽን ሲሆን ይህ የመውቃት አቅመው ደግሞ ከበቀን እስከ ሁለት መቶ ድረስ ይሆናል። ኖርማሊ ግን ይሄ የሚሆነው የሚወጣው ገለባ እህሉ ብቻ ሳይሆን የሚወጣው ገለባ ለመኖነት በጣም መድቀቅ ሲፈልግ ነው። ለመኖነት በብዛት የማይፈለግ ከሆነ ገለባው ግን ሶስት መቶ ኩንታል በቀን የማምረት አቅም ይኖረዋል። እኛ እስከ ዛሬ ከውጭ ነበር የሚገባው። አሁን ግን በቀላሉ እኛ እዚሁ በመስራታችን የምንሰራው የሰራ ነው። ማሽንም ለገበሬዎች አቅርበን በተግባር ላይ ተፈትሿል እና የተሻለ ውጤት አግኝተዋል። በዛ ላይ ደግሞ ተጨማሪ ከውጭ የሚገቡ ኢምፖርት የሚደረጉ ማሽኖች ሜንቴን ለማድረግ በጣም ያስቸግሩ ነበር። አሁን ግን ኤዝሊኛ የራሳችን ምርጥ ስለሆነ ስፔሮችም አይቸገሩም። በቀላሉ ሜንቴን መደረግ የሚችል ማሽኖችን አቅርበናል። አብዛኛው የኢትዮጵያ ነዋሪ አርሶ አደር ነው። ኖርማሊ ግን አርሶ አደር በመሆኑ ግን እዛ ላይ የተሰራ ስራ የለም። እኛ ብዙ ችግሮች ያለባቸው ገበሬዎች ከነዚ ትንሿን ነው አንዷን ነው በቃ መውቂያ ብቻ ነው የሰራ ነው። ግን ከዛ በላይ ብዙ ችግሮች አሉ ወደፊት በጣም ብዙ መሰረት ያለበት ነገር አለ። ማሽኑ ኦልሞስት ተሞክሯል፣ ለሽያጭም ገብቷል፣ መሸጥ ተጀምሯል። ለገበሬዎች ብቻ ሰብ የራሴንም ኢኮኖሚ ለማሳደግ ቢሆን ግን ኖርማል ግን ችግርም በከፍተኛ ደረጃ እየቀረብ ኩ እገኛለሁ። ይህ ማሽን ከውጭ ሲያስገባው ኢቨን ገበሬዎች ብር እንኳን ኑሯቸው ሂደው በቀላሉ መግዛት የሚችሉበት አይደለም። ሌላው የማሽኑ የማኑፋክቸሪንግ ኮስት ብቻ አይደለም፣ መንገድ ላይ ያለው የሽፒንግ ኮስቱ በራሱ እኛ ሀገር ሲደርስ ዋጋውን በጣም ከፍ እንድል ያደርገዋል። ያንን ብቻ ሶል በማድረጋችን በራሱ ብዙ ሀርድ ከረንሲዎችን አስቀርተናል ብለን እናስባለን። እኛ አሁን ታርጌት ያደረግነው ነው መካከለኛና ከፍተኛ ገበሬዎችን ነው አሁን የምጣ ነው ማሽን ትናንሾች ማሽኖች ለትናንሽ ገበሬዎች ያቀረብ ነው አለ። ግን ይህኛው ለመካከለኛና ከፍተኛ ገበሬዎች ይህንን ማሽን ገዝተው ለራሳቸው ብቻ ሳይሆን የአካባቢያቸውን ገበሬዎች እያስከፈሉ እንዲወቁበት ነው፣ እና ለማህበራትም ያሉትን እነሱም እንዲጠቀሙበት ነው። ከውጭ ከሚገባው ግን ወደ አርባ ፐርሰንት አካባቢ ቅናሽ አለው ሌላውና የግብርና ዘርፉን ለማዘመን ያግዛል የተባለው በወጣት ውብሸት ታዬ የተሰራው የበቀሎ መፈልፈያ የፈጠራ ስራ የእንስሳት መኖ ለማዘጋጀት የሚያግዝና አምስት አይነት ተግባራትን አጣምሮ መከወን የሚችል የፈጠራ ስራ ነው። ቴክኖሎጂው ጊዜ ቆጣቢና ብክነትን ሙሉ በሙሉ የሚያስቀር መሆኑን የሚገልጸው የፈጠራው ባለቤት ውብሸት ታዬ አቅላይ ብሎ የሰየመው የፈጠራ ውጤቱም በገጠርና በከተማ እንደሚሰራ ነው የተናገረው እ የመጣሁት ማሽን የዶሮና የእንስሳት መኖ ማቀነባበሪያ አቅላይ ማሽን ይባላል። አቅላይ ማሽን የተባለበት ደግሞ ያው በአጠቃላይ አምስት ነገሮችን በአንድ ላይ አጣምሮ የያዘ ለአርሶ አደሩ፣ ለኢንተርፕራይዞች፣ ወይም በትላልቅ እርባታ ላይ ለተሰማሩ ግለሰቦች ኑሮንና የሚሰጠው መኖ የማቅለል ሁኔታ ስላለ አቅላይ የሚል ስያሜ ተሰጥቶታል ማለት ነው። ከዛን ውጭ የሚሰራቸው ስራዎች አንደኛ በቆሎን ከቆረቆንዳው የመፈልፈል በስነ ስርዓት ይፈለፍላል። በሁለተኛነት ደግሞ ቆረቆ እንዳውን ለከፍት መኖነት ይፈጨዋል እዛው መልሶ ማለት ነው። ሶስተኛ አገዳውን አሁንም እዛው የመፍጨት አቅም አለው። በአራተኛነት ደረጃ ዶሮ እንስሳ፣ የዶሮ መኖነት ጥራጥሬ ለመከካትም ራሱ መከካት ይችላል ማለት ነው። የአምስተኛና የመጨረሻው ደግሞ በግ በጎች አሉ። አሁን በጎች አገዳውን ሙላውን ሲጣል የእንትኔ ማለት የአለመጠቀም ሁኔታ አለ። ይህ አቅላይ ማሽን ደግሞ ቆራርጦ ይሰጣል። አምስተኛ የመቆራረጥ ስራም ይሰራል ማለት ነው። በአጠቃላይ አምስት ነገሮችን ስለሚሰራ አቅላይ የሚል ስያሜ ተሰጥቶት ያለ ማሽን ነው ማለት ነው። ይህ ማሽን ላብነት በቆሎ የመፈልፈል ሂደቱን አንድ እናት ለምሳሌ አንድ መቶ ኪሎን አንድ መቶ ኪሎን የመፈልፈለ ጊዜ የሚወስድባት ጊዜ በማክሲመም ብናየው ወደ ስምንት ቀን ገደማ ይፈጃል። ይህን ስምንት ቀን ገደማ ቁጭ ብላ ነው የምትፈለፍለው። የእጅ የመቆሳሰል ሁኔታ አለ ጉልበት አለ ጊዜ ያን ስምንት ቀን ሙሉ ስራ ላይ ሌላ ስራ መሰራት ሲቻል እዛ ላይ ጊዜዋን የማባከን ሁኔታ አለ። ይህ ማሽን ላይ ደግሞ ሲዞር አንድ ኩንታል አሁንም መቶ ማነው መቶ ኪሎ በአንድ ሰዓት ውስጥ የመፈልፈል አቅም አለው ማለት ነው። ስለዚህ ከቅድም ካልነው ከስምንቱ ቀን ሰባት ቀን ከ አስራ አንድ ሰዓት ታተርፋለች። ስለዚህ አቅላይ የተባለው ነገር ኑሯን አቀለለ፣ ሌላ ሌላ ስራ መስራት ትችላለች። በጥራት አኳያ አንደኛ ሲፈለፍለው ንጹህ ጥሬ ነው፣ ምንም የተሸረፈ ነገር አወጣም። አንድ የከፍት መኖነትን ጥራቱን ጠብቆ እንዲቀርብ ያደርጋል ማለት ነው። ስለዚህ የሚባክንም ነገር አይኖርም። እንደገና ደግሞ ጥራቱንም በተፈለገው ልክ ጠብቆ ቆጥቦ ይሰጣል። ትልቁ የውጭ ግብአት ብለን ከዚህ ማሽን ሊያዝ ነው ዲናሞ ነው። ዲናሞ ውጭ አብዛኛውን ስራ የራሴ ፈጠራ ስራ ነው እዚሁ በሀገር ውስጥ በሚገኝ ብረታ ብረት ውጤቶች ተጠቅሜ የሰራሁት ነው። ከውጭ አሁን እንዳልኩ ከዲናሞ ውጭ ሌላ ነገር የለም። ስለዚህ ከውጭ ምንዛሬ ጋር ሲሰላ ከፍተኛ የቦዲውን የውስጥ የሞተር ስሬቱን ምናምን ሲጨምር ከፍተኛ የውጭ ምንዛሬን ያስቀርልናል። በገጠርም በከተማም ይሰራል። በገጠር አሁን በሚሰራበት ሂደት ያው ጀነሬተር መግጠም ይቻላል የዲናሞን ቦታ እንዲሁም ጀነሬተር መተካት ስለሚቻል ሁለቱንም ስራ ማንኛውም ሰው በታዘዘ ስራ ቢሰራ ይሰራል። ምናልባት ለወደፊት ደግሞ አሁን ከትራንስፎርሜሽን እቅድ እድገቶች አኳያ ሲታይ ደግሞ ይሄ ወደ ሶላርነት ወይም ደግሞ ወደ ቻርጅነት ደረጃ የሚሸጋገርበትን መንገድ ደግሞ ቀጣይ ደግሞ እንፈጥራለን ብዬ አስባለሁ። በቀጣይ የግብርና ዘርፉን እየበለጠ የሚያዘምኑ የቴክኖሎጂ ውጤቶችን ለመስራት ማቀዳቸውን የሚገልጹት የፈጠራ ባለሙያዎቹ የመስሪያ ቦታና ብድር እንድመቻችላቸው ጠይቀዋል። አገራችን አብዛኛው ወደኋላ የቀረበት ምክንያት በቴክኖሎጂ መሬት እየተሰራባት አይደለም። በዛው በአባቶቻችን መሬ ባህላዊ ማረሻ ነው እየተሰራበት ያለው። ያ ደግሞ የግብርናውን ፍላጎት ይቀንሳል። ለማረስ ምጭ እየተቸገሩ ስለሆነ ቀጣይ ግብርናውን ማዘመን ነው አላማዬ። ፎርኖ ማሽን ያስፈልገናል እና ደግሞ ጊርቦክስ ማምረቻ ያስፈልገናል። ያው አሁን አዲስ አበባ ነበረን እና በቅርቡ ነጋድራስ የፈጠራ ውድድር ወስደውን ነበረ። ያነጋድራስ ፈጠራ እንደዚህ ክሎት ያላቸውን ልጆች እየወሰደ እያበረታታ እስከ አስር ሚሊዮን ብር እንሸልማቸዋለን ብለው አሁን ከአራት መቶ ሰማኒያ ተመልማይ ወደ ምርጥ 30 አልፈን ከ30 ደግሞ ወደ ምርጥ 10 አልፍ ያለሁኝ ያው ምርጥ 10 ውስጥ ተገባሁኝ 10 ሚሊዮን አበድረውን ለማምረት ነው እና ያው ለአርሶ አደሩ ለማዳረስ ማለት ነው። ፋይናንስ ትልቅ እጥረት አለብኝ። እሱ ትልቅ ችግር ብዬ ይዟለሁ። ምናልባት የሚመቻች ነገር ካለ ከማንኛውም አጋር አካላት ጋር። በቴክኖሎጂ ዘርፍ ለውድድር የቀረቡ የፈጠራ ስራዎች በተለይ የግብርናውን ዘርፍ ወደ ላቀ ደረጃ ለማሸጋገር አይነተኛ ሚና ያላቸው መሆናቸውም ተመላክቷል። መልቲፐርፐስ የሆኑ ማሽኖች የሰብል ምርትን ጥራቱን ጠብቆ በአጭር ጊዜ ምርታማነቱን፣ ብክነትን ቀንሶ ከማምረት አንጻር አነስተኛ ገበሬው ጋር ለተጠቃሚነታቸውም በጣም ሲግኒፊካንት የሆነ ወይም ደግሞ በደንብ ሊታይ በሚችል መልኩ ምርታማነትን በሚጨምር መልኩ የቀረቡ ማሽኖች አሉ። ጥቅማቸው በጣም ብዙ ነው። ሰብልን ከመሰብሰብና ምርትን ጥራትን ከመጠበቅ ባሻገር ምርታማነትን ማሻሻል ላይ በጣም ትልቅ ክፍተት ይታያል። በተለይ አዝርት ተዘርቶ ያንን አዝርት የምንሰበስብበት መንገድ በጣም ለብክነት የሚያጋልጥ ነው፣ ጥራቱንም የሚጠብቅ አይደለም እና ባህላዊ አሰራር በጣም የሰፋበት ስለሆነ ምርታማነትን ከመጨመር አንጻር ጥራትንም ከማሻሻል አንጻር ጉልበትን ከመቀነስ አንጻር ገበሬዎች እዛ ላይ የሚያጠፉትን ጉልበት የእንስሳትንም የሰዎችንም ጉልበት ከመቀነስ አንጻር ትልቅ እርምጃ ወደፊት የሚያሻግሩ አሸጋጋሪ ትራንስፎርማቲቭ የሆኑ ቴክኖሎጂዎችን አይተናል። እና ከዚህ አንጻር ግብርናው ላይ ከአሁን በፊት ብዙ አይነት ከውጭም የሚገቡ ማሽኖች ነበሩ፣ ቴክኖሎጂዎች ነበሩ። አገር ውስጥም በተለያየ ንትን የተሞከሩ አሉ። እነዛን የውጮቹን በሚተካ መልኩ አሁን ላይ የተሰሩ ያሉ ማሽኖች አፕዴትድ የሆኑ ኤአይ ቴክኖሎጂን አርቲፊሻል ኢንቴሊጀንሲን ከመጠቀም አንጻር ዲጂታላይዝድ ከማድረግ አንጻር ትንሽ የተሻለ የሀገር ውስጥ በሀገር ውስጥ የተመረቱ ማሽኖችን እያየን ነው። ስለዚህ እነዚህን ክፍተታቸውን እየሞሉ ወደ ተግባራዊነት ገበሬው እንዲጠቀማቸው በትክክል እንዲጠቀማቸው ችግር ከእንከን ካላቸው እንከናቸውን እየሞላን ወደፊት ይህን አጠናክሮ መቀጠል ግድ ይላል ማለት ነው። ይሄ ደግሞ ከኮሌጆቹ ብቻ ሳይሆን ከዩኒቨርሲቲዎችም፣ ከምርምር አካላትም፣ ከሌሎች አጋር አካላቶችም ይጠበቃል። በአጠቃላይ ግን ለግብርናው ክፍለ ኢኮኖሚ ፈጣንና ቀልጣፋ በሆነ መልኩ ግብርናችን እንዲያድግ የሚያደርጉ በተለያዩ የግብርና ስራዎች ላይ መሰረት ያደረገ የቴክኖሎጂ ስራዎች ውጤቶች ተመስርተው ዛሬ እነሆ እዚህ ቀርበው በባዛሩ እየታዩ ነው፣ እየተሸጡ ነው። አርሶ አደራችንም እየገዛ ነው። ይሄ ለኛ ትልቅ ስፕሪንግ ቦርድ ነው። በቀጣይ ማንኛውም የሚመለከተው አካል ለዚህ ኢኮሲስተም ለፈጠራ ውጤቱ ለፈጠራ ስራው ኢኮሲስተም ወይም ስነ ምህዳር ሁሉ አጋዥና ርብርብ እንዲሆን፣ በዚሁ አጋጣሚ ጥሬ ለማስተላለፍ ወዳለ በ ሀያ ሁለት ነው የክሎት ውድድር ያካሄድ ነው። ስለዚህ በተለያዩ ስራዎች ላይ በጣም ቤስ ቤስ ቤስ የሆኑ የምርምር ስራዎች የጥናት ስራዎች ቀርበው አይተናል። እነዚህ ተወዳዳሪዎች እንግዲህ በፌዴራል ደረጃ በሚካሄደው ውድድርም እኛ ተስፋለን። በጣም ሳይንቲፊክ የሆነ ነገር ነው ኢኖቬት ያደረጉት። ስለዚህ የኢኖቬሽንና የፈጠራው ስራ ተጠናክሮ እንዲቀጥል ቢሮአችንም በዋናነት እየሰራ ያለበት ሁኔታ ነው ያለው። ስለዚህ ማንኛውም አሁንም የሚመለከተው አካል በዚህ በፈጠራና በኢኖቬሽኑ ስራው ወይም ስለ መዳሩ አጋዥ መሆን ያለበት ያለ ሁለንተናዊ ይገዛና የሁሉ ርብርብ ካልሆነ ውጤታማ አንሆንም። አሁን የተጀመረውን መልካም አጋጣሚ እውን ማድረግ ይኖርብናል ብዬ አስባለሁ። በዝግጅቱ የታዩ የፈጠራ ስራዎች ከውጭ የሚገቡ ምርቶችን ከመተካት አንጻርና የውጭ ምንዛሬን በማስቀረት በኩልም ያላቸው ሀገራዊ አስተዋጽኦ ከፍተኛ መሆኑን የአማራ ክልል ስራና ስልጠና ቢሮ ኃላፊ ዶክተር ስቡህ ገበያው ይናገራሉ። ለምሳሌ አንድ ማሽኗን አይተናል። ድንችና እንትኖችንም ማቀነባበሪያዎችን አይተናል። የጫጩት ማቀነባበሪያ አይተናል። የበቆሎ አይተናል። እነዚህ በሙሉ በርካሽ ዋጋ ነው እየሰጡት። አንድ ትራክተር ከውጭ የምናመጣውን ዋጋ ይታወቃል በዶላር ይቺ አንድ ማሽኗ ለምሳሌ ታርሳለች፣ ትራክተር ሁናት ትዘራለች፣ መብራት አላት፣ ሌትም ትሰራለች፣ ውሃም አላት፣ ውሃ ሲያስፈልግ ውሃ ታዘንባለች፣ እንደ ጄኔሬተር ሁናት ታገለግላለች። ሰው ከውጭ ምንዛሪ አኳያ በጣም ይበል በሚባል ደረጃ አገራችን እየጠቀሙ ነው ማለት ነው የሚቻለው ዋጋውን የትራክተርን ስለምናውቀው ብዬ ነውና በርካሽ የውጭ ምንዛሬን በማስቀረት ረገድ ትልቅ ሚና አላቸው። የበቆሎውንም አይተናል። የስንዴና የሩዝ መውቂያውንም አይተናል። ሰው እነዚህ በሙሉ ከውጭ ምንዛሬ የሚያድኑ ናቸው። አንደኛ አገር በቀል እውቀት መነሻ አድርገው አገር በቀል ቴክኖሎጂ ናቸው። ስለዚህ የውጭ ምንዛሬ በማስቀረት ረገድ ፋይዳቸው የጎላ ነው። አብዛኞቹ ቅድም የጠቀስኳቸው የፈጠራ ውጤቶች ወይም የቴክኖሎጂ ውጤቶች የውጭ ምንዛሬ ከማስቀረትም በላይ አገር በቀል እውቀት፣ አገር በቀል ስራ መሆናቸው የእውቀት የሀሳብ የኢኖቬሽን ባለቤት ነበርን ድሮ። አሁንም የምርምርና የጥናት ባለቤት እንደሆን በሀገር በቀል ወጣቶቻችን በሀገር በቀል እውቀት ተመስሮ የተሰራ ስለሆነ ከውጭ ምንዛሬ በዘለለ ዋናው በእኛው አቅም ስለሆኑ ለእኛው ህብረተሰብ በርካሽ ነገር ስለሚደርሱ በትንሽ ዋጋ ስለሚቀሩ ይሄ ትልቅ አመርታ ነው ብዬ ነው የምገልጸው። በጥቅሉ ይህ ውጤት በአጠቃላይ የፈጠራ ውድድር፣ የክህሎት ውድድር፣ የኢንተርፕራይዞች ውድድር፣ የቴክኖሎጂ ውድድር፣ የብርሃን ወጣቶች ውድድር በኢኮሲስተሙ በነዚህ በፈጠራ ሀሳብ ኢኮሲስተም በኢኖቬሽን ኢኮሲስተም ውስጥ እነዚህን ኢንኮርፖሬት አድርገን የሁሉም ማህበረሰብን ተሳትፎና እውቀት አካተን ከሄነ ለውጭ ምንዛሬ ይቅርና ሀገራችን የቴክኖሎጂና የምርምር የኢኖቬሽን መፍለቂያ እንደምትሆን ተስፋ ሳይተውናል። ይህን አበርታተን እንቀጥላለን። ሁሉም የሚመለከተው አካል እንዲደግፈን ጠይቃለሁ። በቴክኒክና ሙያ ኮሌጆችና በኢንተርፕራይዞች የተሰሩ የቴክኖሎጂ የፈጠራ ስራዎች የኢትዮጵያን የግብርና ዘርፍ በማዘመን በኩል ተስፋ ሰጪ ጅምሮች መሆናቸውን በምክትል ርዕሰ መስተዳደር ማዕረግ የከተማ ክላስተር አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድን መሐመድ ተናግረዋል። የተሰሩ የቴክኖሎጂ ውጤቶች በብዛት ተመርተው ለተጠቃሚዎች ተደራሽ መሆን እንዳለባቸውም ዶክተር አህመድን አሳስበዋል። ያየናቸው የቴክኖሎጂ ውጤቶች ያየናቸው የፈጠራ ውጤቶች ያየናቸው ችግር ፈቺ የተለያዩ የምርምርና የፕሮዳክሽን ስራዎች በጣም ተስፋ ሰጪዎች ናቸው። እነዚህ የማህበረሰባችንን ችግር የሚፈቱ እንደ ሀገር ደግሞ ያለንበትን ግብርና ምር ኢኮኖሚ ወደ ኢንዱስትሪ ሊያሸጋግሩ የሚችሉ የተለያዩ የቴክኖሎጂ ፈጠራ ስራዎች ስለሆኑ ይሄ ከሁሉም በላይ የሚያኮራ እና የሚያስደስት ነው እና ችግር ፈቺ የሆነው አንድ ፕሮቶታይፕ በብዛት ተመርቶ የማህበረሰባችንን ችግር ሊፈታ በሚችልበት መልኩ ለገበያ መቅረብ አለበት። ማህበረሰባችንን በተጨባጭ ችግሩን መፍታት መቻል አለበት። ያየናቸው የተለያዩ ፈጠራ ስራዎችና የምርምር ስራዎች፣ የቴክኖሎጂ ስራዎች ወደ ኮሜርሻላይዜሽን መግባት ያለባቸው ናቸው። ለዚህ ደግሞ አጠቃላይ የፈጠራ ስነ ምህዳሩ ወይም ደግሞ የኢኖቬሽን ኢኮሲስተሙን ማስተባበር እሱን ማነቃቃት በጣም ይጠይቃልና ይሄንን እየሰራ ላለው የክልላችን ስራና ስልጠና ቢሮ ከፍተኛ ምስጋና እንድታቀርቡልኝ እጠይቃለሁ። የፈጠራ ስነ ምህዳር የሚሻሻለው በጋራ ቁጭ ብሎ በመስራት ነው። ይሄ ሀሳብ አፍላቂዎችን፣ ተመራማሪዎችን፣ የመንግስት አካላትን፣ ሀብት ያላቸው የተለያዩ ኢንቨስተሮችን ተሳትፎ ይጠይቃል። ኤንጂስ ኔትወርክ ያስፈልጋሉ የተለያዩ ካፒታል ኢንቨስትመንት ላይ የሚሰሩ አካላት ያስፈልጋሉ። ሀሳብ ላይ ኢንቨስት የሚያደርጉ አካላትም ሊሳተፉ ይገባል። ችግራቸው እንዲፈታላቸው የሚፈልጉ ማህበረሰቦች እንደዚሁም ተቋማትም እንዲሳተፉ ይጠበቃል። ስለዚህ የፈጠራ ኢኮሲስተሙን የፈጠራ ስነ ምህዳሩን በጣም ልንጠብቀው፣ ልንንከባከበው፣ ልናጠናክረው ይገባል። ለአንድ ቢሮ ብቻ የምንተወ ጉዳይ ሳይሆን ሁላችንም ተባብረን ከባለ ሀብቶች ጋር እዚህ በኤክስፖ ላይ ሲያቀርቡ የነበሩ የፋይናንስ ተቋማትና አልሚ ድርጅቶች ሁሉ ተሳትፈውበት ሙሉ የምናደርገው ይሆናል ማለት ነው። ይሄ በባለፉት አራት አምስት ቀናት በተደረገው ውድድር በተለያዩ ዘርፎች የተወዳደራችሁ ሁላችሁም፣ ቅድም የቢሮ ምክትል ኃላፊ እንዳሉት ሁላችሁም አሸናፊዎች ናቸው። ውድድሮችን እንዴት መምራት እንዳለብን በዚህ ውስጥ እንዴት መሳተፍ እንዳለባቸው እነሱን አካተን እየሰራ ነው። ማንኛውም ቢሮው የተፈጠረው እንደዚህ አይነት ተግባር ስለሆነ ቢሮው ሁሉን ተናዊ ድጋፍ ባለው አቅም ያደርጋል። ግን የቢሮው ድጋፍ ብቻ ወሳኝ አይደለም። የሁሉም ህብረተሰብ ድጋፍ እንደነዚህ ቅድም ብያለሁ፣ በስነ መዳሩ ውስጥ ሁሉም ህብረተሰብ የህብረተሰብ ድጋፍ ያስፈልጋል። ስለዚህ በዚህ ሁሉ መደገፍ አለበት። እኛ እንደ ቢሮ እያደረግነው ያለንበት ሁኔታ ነው ያለው። የክልሉ መንግስትም እንደምታውቀው ፕሬዚዳንታችን ጨምሮ ለዚህ ለፈጠራና ምርምር ውድድር ለቴክኖሎጂ ለክሎት ውድድር በጀት መድበው ራሳቸው ተገኝተው ወጣቶችን አመስግነው አድናቆት ሰጥተው ንቅናቄ ፈጥረው የሄዱበት ሁኔታ ስለሆነ ስለዚህ አሁንም ሌላው ህብረተሰብ በዚህ ደረጃ በዚህ ምህዳር ውስጥ ገብቶ ከተሳተፈ ሀሳቡን አጋራ ድጋፍ ካደረገ ውጤታማ እንሆናለን ብዬ ነው ማስበው። አመሰግናለሁ።